ካሁን በኋላ አንቺ ሰኢድ በእርግጠኝነት አገኛት አለው ብሎ ነበረ። ነገር ግን በእርግጠኝነት አላገኛትም። በጣም በሚያሳዝን ሁኔታ ከቀጠረችው ቦታ ሱመያ አልተገኘችም ማለት ነው። ሰኢድም እንግዲህ ሰሞኑን ያው ፍለጋው በጣም አሰልችቶ ጠፍቶ ነበረ። እዚህ ጠፋባት ደግሞ ሱመያ በተራዋ እሷ ፍለጋ ጀምራ ነበረ ህም በሚያሳዝን ሁኔታ ደግሞ እሷ ፍለጋዋን ስታቆም እሱ ብቅ ብሎ ደጋሚ እሷን ፍለጋ ጀምሯል ማለት ነው በነገራችን ላይ አሁን ሰኢድ እሷን የሚፈልግበት ምክንያት ልጆቹ ነው ልጆች ቢታማሙብኝ ሀገር ሲቀያይሩ እዚህ ምዛም ሲሄዱ ቢታማሙብኝ የሆን ነገር ቢሆኑብኝ ብሎ ነው ልጆቹን ፍለጋ ነው እና ልጆችን ማየት ፈልጋለው ብሏል ሱመያም መቼ ለታ ልጆች ሳኢድን አሉኝ፣ ማን ነው አባታችንን ማየት እንፈልጋለን ብለውኛል እያለች ነበረ ማለት ነው። እንደዛ እንዳለው ውዝግባቸው እንደቀጠለ ሳለ ዛሬ ሰኢድ እርግጠኛ ሆኖ ሀዩ ተሰናብቶ ሶማያን ፈለጋ ቀጥሎ ነበር። ነገር ግን አልተሳካም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። በእያላችሁ በሰላማችሁ ብዙ ተረፍ በልኝ። ወድ ቤተሰቦች የምወዳቸው ማከብራችሁ ዛሬ እንደተለመደው መጥቻለሁ። ለቤቴ አዲስ ኮና ትቤት ሰበመው ተጠላቀሉላችኋለሁ እናም ወድ ቤተሰቦች እንግዲህ የሶማያ እና ነገር መቼ ማልተፈታ እንግዲህ እነሱም አመት ሊያስቆጥሩ ነው መሰለኝ። አመት ሊያስቆጥሩ ነው። እንግዲህ እሷ በአንድ በኩል ሲሄድ፣ እሱ በአንድ በኩል ይሄዳል። እሷ በአንድ በኩል ትቀድማለች፣ እሱ ይመለሳል። እንደዛ እንዳሉ ቦታ እንደተቀያየሩ ነው ማለት ነው። ባለፈው እንግዲህ ጎንደር ድረስ ፍለጋ ሄደ። እሷ ጎንደር አይደለሁም ብላ አዲስ አበባ ነው አለችው። አዲስ አበባ ሲመጣ ደግሞ ምንድን ነው እንትን ነኝ አለች። ማነው የት ነው ወደ ጠፋኝ ቦታው፣ ሐረር ሐረር ነኝ አለችው። ሐረር ደግሞ ፍለጋ ሄዶ አላገኛትም ማለት ነው። አሁን ሐረር እሷም ያለችው ሐረር ነበር። እሱም የሄደው እሷን ፍለጋ ሀረር ነበር። እሱ ደግሞ ሀረር እሷን ፍለጋ ሲሄድ እሷ አዲስ አበባ መጣች። ሚገርም እኮ ነው። ምንድን ነው እንደዚህ የሚያረጋት ይች ልጅ? ጉብኝት ነው እንደ ያዘችው ጉብኝት ነው የያዘችው ወይስ እየሸሸች ነው? እንዲ እሱ ሲከተላት እሷ ትቀድመዋለች። ምን አስባ ነው ሱመያ? ሱመያ ምን አስባ ነው እውነት? ሳይደል ልታሳብደው ነው በቃ። ዘንድሮማ በጣም በጣም አስመርረዋለች ማለት ነው። ሰኢድም አሁን ባለችበት ቦታ ካላገኘዋት ካሁን በኋላ አንቺ በግራ ሄድ ስትይኝ በግራ በቀኝ ሄድ ስትይኝ በቀኝ እሄዳለሁ አንቺ ያልሽውን ብቻ ነው የምሰራው ብሎ ለሀዩ ቃል ገብቶላት ነበረ የሄደው። ሱመየ እንግዲህ ቃሏን አፍርሳ ባለችው ቦታ አልተገኘችም፣ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ካሁን በኋላ የሀዩ ቃል ሊተገበር ነው ማለት ነው። ምክንያቱም ሰኢድ ቃል ገብቶላታል። ዛሬ ባለችኝ ቦታ ካላገኘኋት አንቺ ያልችኝ ነገር ሁሉ አደርጋለሁ ብሏታል ማለት ነው። ሀዩ ደግሞ ያው ታውቃላችሁ፣ የጣውንት ነገር ጣውንት ነው የሚባለው። እንግዲህ እሷ ሱመያ ጋር እንድሄድ በሕጽ ማፈልግም ልጆቹ ጋር ምናልባት ያው ልጆቹ ስለሆኑ ልጆቹ ጋር እንዲሄድ መቼም የምትከለክለው አይመስለም። ምዞሮ ሱመያ ጋር ከሄድ ልጆቹ ጋር ከሄደ ሱመያ እዛ ስላለች ማለት ነው እና ከአሁን በኋላ የሱመያና የሰኢድ መገናኘት እንግዲህ ትንሽ ከባድ ሊሆን ይችላል ብዬ አስባለሁ። ምክንያቱም አንቺ ያልሽኝን ብቻ ነው የማደርገው ብሏታል። እሷ ያለችውን ብቻ የሚያደርግ ከሆነ ፍታቱን ላይ ልትለው ትችላለች። እንግዲህ ታውቃላችሁ ሴቶች እንዴት እንደሚቀናኑ ማለት ነው። ሴቶች ወንዱን ለራሳቸው ብቻ ለማድረግ ያላቸው ጥረት ታውቃላችሁ። ሱመያ እንግዲህ ሀዩን ስላገባን ይሄ ሁሉ ያዙን ልቀቁኝ የመጣው ማለት ነውና ሀዮም ደግሞ በተራዋ ሱመያ ቦታ በተለቅላ ደስታዋ ነው። ስለዚህ ሀዩ ያለችኝን ሁሉ ነው የማደርገው ብሏል። ሀዩ ያለችውን ሁሉ ካደረገ ደግሞ ሱመያ ማበዷ የማይቀር ነው ማለት ነው። እና እንግዲህ ያው ጉዳዩ እንደተካረረ ነው ማለት ነው። መጨረሻው ደግሞ ምን እንደሚሆን ያው እንግዲህ አይታወቅም ማለት ነው። ስለዚህ ሱመያ በኋላ የባሰ ነገር ውስጥ ከምትገቢ በጣም ከምትጸጸች ማለት ነው የልጆችሽን አባት ከምታጪ በተናገርሽበት ቦታ ተገኝ ማለት ነው ምንድን ነው ፍትህ ለሰይድ እኮ ማለት ብቻ ነው ቀረ እንዲህ እሱ እኮ ተንከራተተ አንቺን ፍለጋው ማለት ነው በነገራችን ላይ አሁን በዚህ ሰዓት ሱማያን ፍለጋ አይደለም ልጆቹን ፍለጋ ነው እሱም ተናግረዋል ልጆቼ እንዳይታማሙብኝ ብሎ ነው ማለት ነው ምክንያቱም ሱመያ በጣም ስላበዛችሁ? ሱመያን በቃ አበሳይተዋለች ማለት ነው። እና ስለዚህ የሚፈልገው ልጆቹ ነው ማለት ነው። ያው ልጆቹን ለማግኘት ደግሞ የግድ ሱመያ ማግኘት አለበት እና ለዛ ነው። እና እኔ የምለው ነገር ቢኖር ሱመያ በኋላ ከምትጸጸች ሀዩ የራሷ አድርጋ ያው ተቆጣጥረው ሙሉ በሙሉ ከምትወስድብሽ እንግዲህ በስርዓት በክብር ከተቀጣጠርሽበት ቦታ ተገኝተሽ ልጆችሽን ለአባታቸው አስረክቢ አስረክቢ ስለ አሳያቸው ማለት ነው። አባታቸውን ማየት አለባቸው። ልጆቹም ልጆች ከአባት ሆነ ከእናትም መራቅ የለባቸው። ልጆች ከእናት ወይም ከአባት ተለይተው ሲያድጉ የአባት ፍቅር ወይም የእናት ፍቅር ያጣሉ። አንድ ላይ ሲያድጉ ደግሞ የሁለቱንም ፍቅር ያገኛሉ። ከወላጆቻቸው ጋር የሚያድጉ ልጆች እና ለብቻቸው የሚያድጉ ልጆች በፍጹም የተለያዩ ናቸው ማለት ነው። እና እናንተም ልጆቻችሁ እንደዛ እንደሆኑ በፍቅር በሰላም አብራችሁ አሳድጉ ማለት ነው። እንግዲህ ሀዩ ምንም ልታደርጋት አትችልም። ሱመያ እንግዲህ ሀዩ እንደሆነ አመቻችታለች። ስለዚህ ሀዩን ካሁን በኋላ ማፈናቀል አይቻልም ማለት ነው። እሷን አባሪ ሰይድን ብቻ ይና አድርጋለሁ ማለት አይቻልም። አዩም እንደዛው ምኞቷ እንደዛ ነው። እነሱ ተጣልተው ሰኢድን ብቻዋን ለማድረግ ማለት ነው። አረተው ሴቶች፣ አረተው የነጥናን የቅናት መንፈስ እስኪ ከአእምሯቸው አውጡ ማለት ነው። በነገራችን ላይ ሴቶች ሴቶች በዚችም አንታማ። በነገራችን ላይ ወደ ሴቶች ሲሆን ሴቶች ይባላል እንጂ ወንዶች ቢሆኑ ደግሞ ምን ባደረጉ? ወንዶች ቢሆኑ ምን ያደርጉ ነበረ እን ትልቅ ችግር ነበር የሚፈጠረው። እንደውም ሴቶች ትግስተኛ ስለሆነ እውነት ለመናገር ማለት ነው። አለኩል ሀለን እንግዲህ የሱመያና የሰኢድ ነገር አልተሳካም ማለት ነው። የዛሬው መገናኘታቸው አልተሳካም። አንዳንድ ቦታ ላይ ሱመያና ሰኢድ ታረቁ የሚሉ ቪዲዮዎችን እያየን ነው። በፍጹም ውሸት ነው። አልታረቁም፣ አልተገናኙም ማለት ነው። እሷም ሽማግሌ ቀጠዋል ብላ ነበር እየሄደችው። ይሄ ቤት የሚያስተዋውቀው ሰው ጋ ነው ሬጅስቴት ምናምን ነገር እሱ ጋ ነው ሄዳ የሆነ እንትን ነገር አድርጋ ቤት ልትገዛ ነው መሰለኝ። እሱ ጋ ነው ቆይታ አድርጋ የተመለሰችው። ሽማግሌ ለምን የለ እሱ ደግሞ እሷን ፍለጋ ሄዶ ነበር አቶ አተመለሰ ማለት ነው። እናም አልተገናኙም እንግዲህ ፍለጋ የሰኢድ ነገር ቀጣይ ይቀጥላል ማለት ነው። ለማንኛውም እንግዲህ እኛም የምንመለከት ይሆናል። መጨረሻው ምን እንደሚሆን አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦች እያላችሁ በሰላማችሁ ብዙ ተደረሽ ይበልልኝ። ሰላም ይሁንልኝ። ሰላም አለይኩም